ቆረጠ ማለት ሰው መሰልክ። በመልቀደም ወፍጮች መሰልክ አለ። ትንሽ አይደለም ፀጉሬ በጣም አልገባ አልገባር እየሸሸ ነው። እዚህ ደስ ምናምን ነገር እየደረሰ ነው ታውቃለህ። ስለዚህ አሁን እናቆረጣለን። ገና ምን አይተህ አባቴ ኬንያ ይደርሳል እንዴ? አሻለ አዲስ እኔ ሰርቼ ነው እንዳንተ በፍቅር አ ፀጉር የገባ

እስኪ አስገባት አራት መቶ የምትለው ያለችው ከምራ ከሆነ ከመራከው ነው። ገብታ ታወራና ምን ሆኖ ኮሜንት የደረቀው የእኔ ኮሜንት ማለት፣ በጣም ያ አሁን መጣ ያ ረብ